ይችላል እኔ ግን የእግዚአብሔር መረጃ አለኝ፣ እግዚአብሔር ማለት ነው። እኔ ሀቢባ አንድ ቀን እመቤቴን ስለ ሰው ሆነ ስለ ራሴ ታሪክ አንድ ነው በነገር ሌላ ሴት በውጭ አካሜን እንደወለደ ስታውቂ እንትን ታይ እ ቆይ ሰላም ላስወጣት። ቪዲዮ አላበራችም አላስገባሽም እስገባሽም ደግሜ ሰላም ደጋግሜ ኢንቫይት አድርጌሽ ነበር ቪዲዮሽን አላበራሽም። ሶ ቪዲዮ ካላበራሽ ላወራሽ አልችልም። እሺ አንቺ እንትን ስትይ ስታውቂ ስጠይቂው፣ እሱ ደግሞ ስራውን ለቆ ጠፋ። ከፍቅር ዲዛይን ከሚሰራበት መስሪያ ቤት አንቺንም ቻው ሳይል ለቆ ስራውን ጠፋና የት ሄደ?

ይሄንን ያለችሽ መቼ ነው? ለጥቅም ነው የቀረብሽ? እሱ ከሄደና እሷ ጋ ከገባ በኋላ ያለች። ይሄን ያለችኝ እሱ ሄዶ እሷ ጋ እንደዚህ እኔ እርምጥምጤን አውጥቶ ያለኝ አቡ፣ ምን ብዬ ልንገርሽ፣ በቃ ሴት ልጅ ብዙ ነገር እንደዚህ ሆነ ብዙ ነገር ያምራታል። ሴት ልጅ ብዙ ነገር ትሆናለች፣ ብዙ ነገር ትገዛለች፣ ብዙ ነገር ታደርጋለች። እኔ

አንቺ ለመጀመሪያ ጊዜ ከአንቺ ውጭ ሴት ውጭ እንዳለችው ጭራሽ አስረግዞም እንዳስወለደ ባወቅሽ ሰዓት ቲክቶክ ላይ ነው ያየሽው? ቲክቶክ ላይ አሜ አማንን ሴት ልጅ ፖስት እና ለሩት ሩት ነው ለሩት በኢንቦክስ ሰው ባልሽ ነው አዎ፣ ባሌ ነው አለች መቼ ተጋባችሁ? መቼ ወለዳችሁ? ከኔ ጋር አንድ ላይ እየኖረ እኔን አስረንክሶ እንዴት ነው አንቺ? መቼ መቼ አልሻት። ከዛ በቃ ጉዳዩ ይኸው ካላመሽ ብላ የጋብቻ ወረቀታቸውን ላከችልሽ። ከዛን ቀን በኋላ አውርታችሁ ታውቃላችሁ ወይ? አውርቼው አላቀም። ከዛ እኔ ማለት በቺ በዋሳፕ ነገር እሱ በዋሳፕ ነው ያለች አይመለስም። ሁላ አሳይሻለሁ። ቁጥርሽን ኬታ መጣች። በቲክቶክ ነበር አ ነው የመጣችሁ? በአካል ራሱ አገኘዋል ምናምን፣ በአካል ራሱ አገኘዋል። ከዛ መቼ ተቀጣጠራችሁ ናቢባ በውስጥ እንዳወራዋት አላም ስላት እንገናኛለን፣ እባክህ የእሱ ልጅ ናት። ልጅቷን እያስለቀሰች የእሱ ልጅ ናት አለችኝ፣ ሆነ አለችኝ። እኔ አላምን ስላት መጣች። ነይ ብዬሽ ጠራዋት እና መጣች። እንደዛ ነው ከዛ እኔ ሶስተኛ ሳረግዝ ደግሞ እኔ ሞት አርጎስ ታድጎኝ ትቶይ ወለል ብሎ ሄዶ እሱ አገር ቀጥ ብሎ ደረቱን ነፍቶ ሄደ። እሺ ያልኩኝ ምንም በቃ፣ ለሶስተኛ እኔ ደግሞ እኔ ምን እንደሆነ ታውቂያለሽ። በቃ ወደ ሀገሬ ልገባ ነበር እቅድ የሚኖረኝ ግን እርግዝ ወደኋላ ተመለሽ። አሁንም እርግዝ አንቺ ያወቅሽው ኦልሬዲ እርጉዝ ነበርሽ። አንቺ ስታውቂ እሱ ውጭ በውጭ ልጅ መውለድ ስታውቂ የስንት ወር እርጉዝ ነበር? የሁለቱ ወር እርጉዝ ነበርሽ። እሱ እርግዝ መሆንሽ እኔ ሶስተኛ የነገርሽው መቼ ነው? ወዲያው እንደቀረ ነው። ፎቶ የላኩለት እንደቀረ እንደቀረ ወዲያውኑ ፎቶ አንስቼ ፎቶ ያነሳሁት ራሱ አለ የላኩለት ማለት ነው። ምንድን ነው ፎቶ ያነሳሽው? ኤስተር አንስተሽ እንዳወቅሽ የስንት ወር ሆኖ ነው ሌላክሽለት? የሁለት ወር የሁለ አንድ ወር ከምናምን አልፎ ጠብቀን ሁለተኛ ወር ልይዝ ማለት ነው በቃ ሁሉ ስትንኪለት እሱ የት ነበር? አንድ ቤት አድርግ እንትን ኖሩት ፎቶ ይላል። ቤት አንድ ቤት ሆነ እኔ ላኩለት። ከዛ ቀን ጀምሮ በቃ እሱ ለካ ምንድነው ያቺ ሱቅ ስላላት ገንዘብ ስላላት ይመስለኛል፣ ሱቅ ስላላት ገንዘብ ስላላት ይመስለኛል። ላ እኔ እዚህ ቦታ ስላለው ትቶ ሄደው ማለት ነው። እኔ እጠይቅሽ እና በኋላ አስተያየት ይመስለኛል የሚለው በኋላ ትሰትናለሽ። እኔ እጠይቅሽ፣ አንቺ ስትልኪለት ፕሬግናንሲ ቴስተሩን ቼክ አርገሽ እርጉዝ መሆኑሽን ፎቶ አንስተሽ ስትልኪለት አማን ምን አለ? ኦልሬዲ፣ ምን መለሰ? ፎቶን እንዳየ አስወርጆ ነው ያለ። አስወርጆ ነው ለሶስተኛ ጊዜ ላስወርጆ ያቴው ነበር አልሽ። አልኩት ለሶስተኛ ጊዜ እንደት ነው የማስወርደው? እኔስ በሽተኛ እሆናለሁ። ቢያንስ ማህፀን በሽተኛ እራሱ ይሆናል። የሰው ልጅ ሶስተኛ ነው መሰማቀፍ አልኩት። እመቤት ካላስወርደሽ በቃ ሌሊት ሶስተኛ ጊዜ እንዴት ነው የማስወርደው? እኔስ ምንድን ነኝ? ማን ነኝ? የሚለውን ማለት ነው። እኔ ለአንቺ አይደለም አንቺ ላታዬን ትችያለሽ፣ ሰው ላያምን ይችላል፣ ግን ፈጣሪ ነው የሚያየው ማለት ነው። ፈጣሪ ነው ሁሉን ነገር እምነቱን የሚያወጣው። ይሄ ውሃ ጠጪማ፣ ውሃ ጠጪ እርጉዝ ስለሆንሽ በጣም ያደርጋሉ እንዳወቀ አስወርጂ። አንቺ ከዚህ በኋላ ካስወረድ ሞት አለው። ስለዚህ አላስወርድም ስትዩ ምክንያቱም ሱቅ እንከፍታለን ብሎኛል። ሱቅ እንከፍታለን ብሎኛል። ትልቅ ሰጥቶኛል። በቃ ብንወጣም እኮ ይህን እና ያንተን ገንዘብ አንድ ላይ አጋይተን ሱቅ እንከፍታለን ብለሄ ሱቁን እየሰራ ምቴን አሳድጋለሁ አላስወረድም አልኩት። በቃ ሱቃችንን እየሰራ ሱቅ እንከፍታለን ብሎኛል። ምን መለሰ? ቢረገዝም ለምን አስወርዳለሁ? እኔ እና ለአንተ እኮ አያንስም፣ ለልጃችን አያንስም። እየሰራን እንቀይራለን። አንተም ትሰራለህ እኔም ሰራለሁ። ለምን አስወርዳለሁ ያልኩት አቡ፣ ሶስተኛውን አስወርጂ ሲለኝ ማለት ነው። ሶስተኛውን አስወርጂ ሲለኝ፣ ምክንያቱም ሱቅ እንከፍታለን ስለተባባልን ማለት ነው። በቃ ሱቅ እንከፍታለን። ለምን አስወርዳለሁ? በቃ ባለን ገንዘብ ሱቅ እንከፍታለን። እኔ እና አንተ እንደማንኛውም ሰው እንኖራለን። ወረቀቴንም ስላሰራው ጋብቻችንን እንፈጽማለን። ስለዚህ በክብር ልጅ እንወልዳለ ምን መለሰኝ? ምን አለ? ስራ ካላስወረድሽ ሞቴ ነው ካለ ሞቴ ናት ካላስወረድሽ፣ በቃ ካላስወረድሽ እኔ ካንቺ ጋር አልኖርም። በቃ የሆነ እንዴት እየንገርሽ በቃ የሆነ አመፀኛ እንዴ። በቃ እንዴ ተንበርክኬ ማለት ነው እኔ የመጀመሪያ ልጅን ያላባት ያሳደጓት ይሄኛውን ልጅንም ያላባት ማሳደግ አልችልም፣ እባክህን እርዳኝ ያልኩት አቡ ሳልሰማ በፊት ማለት ነው። ተንበርክኬ ማለት ነው። ሴት ፊት እንበርካ ትለብናለን ተንበርክኬ እኔ ለመንኩ እመቤቴን በቃ እኔ ያላባት ማሳደግ አልችልም። የመጀመሪያ ልጄ ያላባት ያሳደኩ በጣም ብዙ መስዋዕትነት ውጣ ውረድ ከፍ እያለው ይህንን ግን ነግሬህ ነው ያላባት አላሳድግም ምን አልችልም ብዬዋለው ማለት ነው። ከዛ ትለው ትቶኝ ሄደው

በዚህአይነት ወት ውእሩ ሩት የአማን ሚስታንችን መስደብ የጀመረችው መቼ ነው? መጀመሪያ በቲክቶክ አመራሻት ከዛም በኋላ ኋላ ውእ ማገዜን እርግጠኛ ስትሆን፣ እንደውም እኔ ይንገራ ካረገዘች ብሎ ዋሽቶታል። ሚውን እኔም አውቀው ነገር የለም ቢባ ከዛን ጊዜ ጀምራ መሳደብ የጀመረችው በቃ እሱ ከዚህ ቤት ወጣ በቃ እኔ ነፍሰ ጡር ነኝ። ከዛ ነው ዲ መሳደብ ጀመረ። በላይፍ በገባኝ ቁጥር በላይፍ ስንከፍት ስለ እኔ ነው የሚወራው። ላይፍ ስንከፍት ኢቨን አንድ ቀን ማለት ነው ማታ ቁጭ ብለው እኔ የሰማቸው ሰው አለ፣ የሰማቸው ሰው አለ። ምን ትለዋል? ለምን መድኒቱን አልሰጠሃትም እንዴ? መድኒቱን ለምንድን ያልሰጠሃት? እንዲህ አለችኝ። እመቤቴን ይው፣ እመቤቴን እኔ የሰው ምስክር አለኝ። አቢባ፣ ለምን አልሰጠሃት መድኒቱን ስትለው እምቢ ያለችኝ እቃህን ነበረ መቁረጥ እና መጣል ትለዋለች፣ እየሳቀች ማለት ነው። እኛ ዘር ውስጥ እንደዚህ ገባ እያለች ማለት ነው። ኢቨን እዚህ ደረጃ ድረስ የምታወራ የሚያወሩ ሰዎች ናቸው። አቢባ ይህን ሀል እኔን የሚጎዱ ከሆነ ይህን ሀል ምን አድርጎ የሚያሰቃዩ ምን አረካቸው አቢባ፣ ምናቸውን ነካው? እኔ ለመለወጥ ቤተሰብን ለመቀየር ነው የወጣው ስግለት፣ እንጂ እንደዚህ አይነት ነገር ይፈጸምብናል ይፈጸምብኛል ብዬ አስቤያለሁ። ሰጠኝ ሱቅን ከፍታለን በእንኖራለን ነው የሚለው በዚህ ልክ እንዴት ነው?